በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡኢ ከተማ ላይ የውጭ ቀጥታ ኢንቨስትመንት በመሳብ በአንድ የቻይና ባለሀብት በአምስት ነጥብ አንድ ቢሊዮን ብር ለሚገነባው የብሉ ፋይበር ቦርድ ፋብሪካ ርዕሰ መስተዳደር ዶክተር እንዳሻው ጣሰው የመሰረት ድንጋይ አስቀምጠዋል። ግንባታው ይፋ የተደረገው ፋብሪካም በአመት 150 ሜትሪክ ኪዩብ የእንጨት ውጤቶች ያመርታል። ፋብሪካው ስራ ሲጀምር ለአንድ ሺ ዜጎች የስራ ዕድል እንደሚፈጥርም ተጠቁመዋል። በዶክተር እንዳሻው ጣሰው የተመራው የተሰራው የክልሉ አመራሮች በቡይ ከተማ በችቡድ ምርት ላይ የተሰማሩ ፋብሪካዎችን ተመልክተዋል። በላቀ ጥራትና ምርታማነት ወደ ሁለንተናዊ ብልጽግና ተምሳሌትነት በሚል መሪ ቃል የክልሉ ኢንቨስትመንትና ኢንዱስትሪ ልማት ቢሮ የተዘጋጀ የኢትዮጵያ ታምርት ንቅናቄም ተካሂዷል። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን በዞኑ እንደ ጥያ ትክል ድንጋይ የቡታጅራ ፈተል መስጅድ እና ሌሎችም በርካታ የቱሪስት መስህብ ስፍራዎች የሚገኙበት ዞን መሆኑን ጠቁመው ጥሪም አቅርበዋል በዚህ ተምሳሌ የሚሆነው ኢንዱስትሪ ዘርፍ ለሀገር ውስጥ ሆነ ለሀገር ውስጥ ባለሀብቶች ሆነ ውጭ የሚገኙ ባለሀብቶች በመጋበዝ ዞናችን የኢንዱስትሪ ማዕከል እንድትሆን በተለይም የቻይናውያን ባለሀብቶች በመጋበዝ ዛሬ የመሰረት ድንጋይ የጣልነውን የቻይናው ባለሀብት አምስት ነጥብ አንድ ቢሊዮን ብር ካፒታል የውድ ፋይበር ፋብሪካ ግንባታ በአጭር ጊዜ መሬት በመረከብ ወደ ስራ መግባቱ ለሀገር ውስጥ ባለሀብቶቻችን የማንቂያ ደወል መሆኑ ግልጽ ነው። በቀጣይም ዞናችን የከተማና ኢንዱስትሪ ክላስተር እንደ መሆኗ መጠን ባለሀብቶቻችን ይህን እድል ተጠቅማችሁ ኢንቨስት እንድታደርጉ እየጠየቅ ዞናችን በአራቱ አቅጣጫ የሚመጡ ባለሀብቶች በከተማም ይሁን በገጠር መሬት ከሶስተኛ ወገን ነጻ አድርገን እየጠበቅናችሁ ስለሆነ በዚህ አጋጣሚ ጥሪ አቀርባለሁ። ነው የቢሮው ኃላፊ ዶክተር አባስ መሐመድ የጸደቀው አዲሱ ፖሊሲ የሀገር ውስጥና የውጭ ሀገር ባለሀብቶች የሚያበረታታ መሆኑን ጠቁመዋል። የኢኮኖሚ ሪፎርም ማሻሻያው እንዲሁም ባለፉት ሁለት ዓመታት የተጀመረው የኢትዮጵያ ታምርት ንቅናቄ በዘርፎ የተሻለ ምቹ ሁኔታን ፈጥሯል ብለዋል። የኢትዮጵያ ታምርት ንቅናቄ በመላው አገራችን በተለይ በኢንዱስትሪው ዘርፍ ከፍተኛ መነቃቃት ፈጥሮ በርካታ የተዘጉና በመንገዳገድ ላይ የነበሩ ኢንዱስትሪዎች ተከፍተው ስራ መጀመር ብቻ ሳይሆን ተኪ ምርት በማምረትና በውጭ ገበያም በመሳተፍ ማንሰራራት ችለዋል። የዘርፉ ተዋንያን በተለይ ኢንቨስተሮች የተፈጠረውን ምቹ ሁኔታ በመረዳት እድሉን ተጠቅማችሁ በኢኮኖሚው የመሪነት ሚናችሁን በመጫወት የኢኮኖሚ መዋቅራዊ ሽግግር ለማረጋገጥ በሚደረገው ጥረት ውስጥ የዘመኑ የአረበኝነት ተልኳቸውን እንድትወጡ አደራ ለማለት እወዳለሁ። የማዕከላዊ ኢትዮጵያ ክልልን የኢንዱስትሪ ማዕከል ለማድረግ ታቅዶ እየተሰራ መሆኑን የተናገሩት ዶክተር አባስ በክልሉ በልዩ ልዩ ዘርፎች መሰማራት ለሚፈልጉ ሁሉ በራችን ክፍት ነው ብለዋል። ሁላችንም በየወረዳው እንደዚህ አይነት ትልልቅ ኢንቨስተሮችን መሳብ እንድንችል እንዲያነሳሳንና ፕሮግራሞቻችን ወደ ገጠር እየተጠቃን እንደምንጨምር ማሳያ ነው ለማለት እወዳለሁ። ክልላችን ማዕከላዊ ኢትዮጵያ በየትኛውም የሀገራችን አካባቢ ከየትኛውም የሀገራችን አካባቢ ያልተናነሰ እንዲያውም የተሻለ የቢዝነስ አስቻይ ሁኔታ ያለበት ክልል መሆኑንና ቀጣይነት ያለው መሻሻልና እድገት በማድረግ ክልሉን የማኒፋክቸሪንግ ኢንዱስትሪ ሀብ ወይም የማኒፋክቸሪንግ ኢንዱስትሪ ማዕከል የማድረግ ህልማችንን እውን ለማድረግ አብረን እንድንሰራ ጥሬን አቀርባለሁ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ከ2015 ጀምሮ ተግባራዊ እየተደረገ ያለው የኢትዮጵያ ታምርት ንቅናቄው በቀጣይ አስር ዓመታት የሚቆይ እንደሆነ ጠቁመው በዘርፉ ተገቢውን ውጤት ለማስመዝገብ መረባረብ ይገባል ብለዋል። ኢትዮጵያ ታምርት ንቅናቄ መድረክ ላይ እጅግ በጣም አስፈላጊ ፕሮግራም ነው የሚል አንድ መደምደም ነው። ፕሮግራሙ እንዲሳካ ደግሞ በየደረጃው ያለው አመራር መስራት መቻል አለበት የሚል ሁለተኛ መደምደሚያ ብንወስድ የስራ ዕድል ፈጠራን፣ የቴክኖሎጂን፣ የተኪ ምርቶችን፣ የውጭ ምንዛሪ፣ የንግድ ሚዛን መጠበቅ፣ የመንግስት ገቢን ማስተካከል፣ መሰረተ ልማት፣ የዜጎች ኑሮ ማስተካከል ላይ ትልቅ አስተዋጽኦ ስላለው ሁላችንም እንድንረባረብ ጥሪ እያስተላለፍኩ የዛሬ መድረካችን በዚሁ ተጠቃለን ላመሰግናለሁ። በአምራች ኢንዱስትሪ ዘርፍ የተሰማሩ አካላት የመብራት የኃይል አቅርቦት ችግሮች እንዲሁም የብድርና ተመሳሳይ ጉዳዮች እንዲፈቱላቸው ጠይቀዋል። የሚመለከታቸው አካላትም ምላሽና ማብራሪያ ሰጥተውበታል።